ጤና ይስጥልኝ ተመልካቾች፣ እንዴት አላችሁ? የተለመደ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሎ የትኛውን ማስተያየት ጻፉልኝ እኔ እመልስላችኋለሁ፣ ወይንም ደግሞ በተለያየ መንገድ ጉዳዩን እሰራዋለሁ። እንደተለመደው ቢኒያም ካሴ ነኝ። ዛሬ ደግሞ የሎስ አንጀለሱን የአሜሪካውን ጉዳይ በስፋት መዳሰስ ስላለብን እሱን ጉዳይ እንመለከተዋለን። ትራምፕ በሎስ አንጀለስ በሺዎች የሚቆጠሩ ወታደሮችን ማሰማራታቸው እጅጉን እያስቆጣ ይገኛል። እንዲሁ ውጥረቱም ከባድ ሆኗል የሚሉ መረጃዎች በስፋት እየወጡ ነው። ይህ ምንድን ነው የሚለውን በግልጽ እነግራችኋለሁ። ሪፐብሊካኑ ዶናልድ ትራምፕ በሎስ አንጀለስ በሺዎች የሚቆጠሩ ወታደሮቻቸውን አሰማርተዋል። ይህን ተከትሎ ደግሞ የካሊፎርኒያ ግዛት አስተዳዳሪ ጋቪን ኒውሰም ምን ሲያስቡ ይህን አደረጉት የአምባገነኖች ቅዠት ሲሉ ሀሳቡን አጣጥሎባቸዋል። በእርግጥ ትራምፕ ስራቸውን እየሰሩ እንደሆነ ያምናሉ። የፕሬዚዳንት ዶናልድ ትራምፕ አስተዳደር ሪፐብሊካኖቹ ስደተኞቹን በመክበብ ወይንም ደግሞ ጫና ውስጥ በማስገባት በቁጥጥር ስር መዋል ፖሊስ ጋር ተያይዞ በተነሳው ተቃውሞ በሺዎች የሚቆጠሩ የብሔራዊ ዘብ ወታደሮች ሰዎችን ማስተማረታቸው ተነግሯል። ይህን ተከትሎም የግዛቲቱ አስተዳዳሪ የካሊፎርኒያው ያምባገነኑ ፕሬዚዳንት ቀዣ ሲሉ ሀሳቡን ውድቅ አድርገውባቸዋል። አሊያም አሁንም አሜሪካን እያተራመሱ የመቀጠል ፍላጎታቸውን ይጠቁማል በሚል እንዲሁ በግልጽ አስቀምጠዋል። ተቃውሞ በሌሎች ከተሞች እየተዛመተ ነው። ሎስ አንጀለስ የምትገኝበት የካሊፎርኒያ ግዛት የሚያስተዳድሩት ጋቬን ኒውሳም ሁኔታውን እያቀጣጠለው ወይንም ሳቱ ላይ ጋዝ ያርከፈከፉት ዶናልድ ትራምፕ ናቸው በሚል እየተናገሩና እየወቀሱ ይገኛል። ቀናትን አስቆጥረዋል። ዛሬ ስድስተኛ ቀኑ ነው፣ የሎስ አንጀለሱ ተቃውሞ። በዚህ ተቃውሞ ደግሞ ትራምፕ በሺዎች የሚቆጠሩ የብሔራዊ ዘብ አባላትን በካሊፎርኒያ ሎስ አንጀለስ አስፍረዋቸዋል። የባህር ኃይል አባላትን ማሰማራታቸው ተነግሯል። ታዲያ ይህ ምን ያህል አደገኛ እንደሆነ የሚጠቁ ነው በሚል ጋቪን ኒውሰም እርምጃው ያምባገነኑ ፕሬዚዳንት ቅጥ ያጣ ቅዠት ነው በሚል እየተናገሯቸው ይገኛል። በእርግጥ ዴሞክራሲ እስከዚህ ልክ ነው፣ የአንድ ግዛት አሊያም ክልል አስተዳዳሪ ፕሬዚዳንቱን ፖለቲካቸው ካልተመቸው መናገር ይችላሉ የሚለውን በግልጽ ያስቀመጠ ነው በሎስ አንጀለስና በአካባቢው በርካታ የባህር ኃይል አባላት ተሰማርተዋል 700 የአሜሪካ የባህር ኃይል አባላት እንዲሁም 4000 የብሔራዊ ዘብ አባላት የአማለት ናሽናል ጋርድ በአካባቢው ተሰማርቶ እርምጃ እየወሰደ እንደሆነ ይገኛል ግዛቱ ያለአስተዳዳሪው ፈቃድ እንዲህ አይነት ወታደር ሊሰፍርበት አይገባም በሚል ፕሬዚዳንቱን እየከሰሱ የሚገኙ በርካቶች ቢሆንም አሁን ባለው ሁኔታ ግን ትራምፕ እንዲህም ሆኖ ጉዳዩን መቆጣጠር አልቻለም የሚል ሀሳባቸውን እንዲሰጡ አድርገዋል የአሜሪካ መከላከያ በሀገሪቱ ግዛቶች ውስጥ ሕግ የማስከበር ሚና መኖሩ ያልተለመደ ከመሆኑን ባሻገር በ1992 ይህ ድርጊት በሪፐብሊካኑ ጆርጅ ደብልዩ ቡሽ ማለትም በትልቁ የተደረገ በዚሁ ግዛት እንደነበር ይታወሳል። ከፕሬዝዳንት ትራምፕ የስደት ፖሊሲ ጋር በተያያዘ የተነሳ ተቃውሞ ነው በከፍተኛ ሁኔታ ተቀጣጥሮ ሎስ አንጀለስ የሰዓት እላፊ አዋጅ ተጥሎባት እንድታርፍም አድርጓል። ከአርብ ጀምሮ በሎስ አንጀለስ አራት የሜክሲኮ ዜጎች በቁጥጥር ስር መዋላቸው ተነግሯል። ወደ ሜክሲኮ እንዲመለሱ መደረጋቸውንም የሀገሪቱ የውጭ ጉዳይ ሚኒስቴር እንዳስታውቁ በግልጽ ተቀምጧል። ይህ ደግሞ የዓለማችንን ፖለቲካ ትርክትና ንትረግ ወደ ሌላ አጋጣሚ እንደሚቀይረው በግልጽ ያስቀመጠ ነው። ትራምፕ አራት ሺህ ወታደሮችን ማሰማራታቸው አስቸጋሪ ያደርገዋል። በሎስ አንጀለስ ትራምፕ ባሰማሯቸው ወታደሮችና በስደተኛ ተቃዋሚዎች የተቀሰቀሰው ፍጥጫ አስቸጋሪ ነው። ከ1957 ወዲህ የሀገሪቱ ፕሬዚዳንት ያለ ግዛቷ አስተዳዳሪ ፈቃድ ብሔራዊ ዘቡን ወይም ደግሞ በናሽናል ጋርድ ያሰማራበት የመጀመሪያው ክስተት እንደሆነ እየተነገረ ይገኛል። ሃምሳ ሰባት ላይ ዓለም ምን ነበረች አሁን ደግሞ ምንድነች የሚለውን ለማገናዘብ አስቸጋሪ ባይሆንም ፖለቲካውን ግን አደገኛ የሚያደርገው ሪፐብሊካኖቹና ዴሞክራቶቹ በካሊፎርኒያ ግዛት መፋጠጣቸው ሆኗል። የአሜሪካ የባህር ኃይል አባላት ሰባት መቶ 00 የሚሆኑት ከዚህ ቀደም በደረሱ ከባድ የተፈጥሮ ቀውሶች በ2005 ሃሪኬን ካትሪን አውሎ ንፋስ እንዲሁም የመስከረም 2001 ጥቃት መሰማረታቸውን ያስታወሰው ዘገባው በእርግጥም ያን ያህል ይሆናል ወይ ከ2005ቱ ሃሪኬን ካትሪንና ና ከ ቃት ጋር ይመሳሰላል ወይ በሚል ጥያቄ ያነሱባቸዋል። ትራምፕ ግን ይህን ማድረጋችን በእርግጥም አንዳች መፍትሄ ሊያስመጣ የሚችል ነው በሚል ሀሳባቸውን እያጋሩ ይገኛል። የትራምፕ አስተዳደር ይህ እርምጃው እያስተቸው ቢገኝም አሁን ባለው ሁኔታ ግን የዜጎቹን ተቃውሞ ማስቆም አልቻሉም ተብሏል። ወታደራዊ ሰላማዊ ዜጎችን እንደ ፖሊስ እንዲቆጣጠሩ የሚፈቅደውን ኢንሰረክሽን አክት ያመፀ ግን ተግባራዊ አላደረገም በሚል ትችት እየተሰነዘረ ነው። 1807 ማለት ነው። የሎስ አንጀለስ ከተማ አቃቤ ህግ ማክሰኞ ተጨማሪ ኃይል መሰማራቱ አስፈላጊ አይደለም በሚል መክሰሱ ይታወሳል። ፍርድ ቤቱ ግን ውድቅ አድርጎባቸዋል። የአካባቢውን ህግ አክባሪ አካላት ሁኔታውን ለመቋቋም ከአቅማቸው በላይ ሆኖ ሲገኝ ብቻ የሚደረግ እንጂ አሁን እንደዚህ መሆን አልነበረበትም በሚል በሪፐብሊካኖቹ ላይ ትችት ሰንዝረዋል። ያም ሆኖ ግን ትራምፕ ማንንም ፈቃድ አንጠብቅም፣ እርምጃ መውሰድ አለብን፣ እናም ጦሩ መግባት አለበት ገብቷልም የሚል አቋማቸውን አስቀምጠዋል። የሎስ አንጀለስ ከተማ ከንቲባ ካረን ባስ በከተማዋ የተነሳውን ሁከትና ሰላምና ብጥብጥ ተከትሎ የሰዓት ላፊ አዋጅ መጣላቸው ተሰምተዋል። የሰዓት ላፊ ከምሽቱ ሁለት ሰዓት እስከ ጠዋቱ አስራ ሁለት ሰዓት እንደሚዘልቅ የተናገሩት ከንቲባዋ በከተማዋ ከፍተኛ ጉዳት ስለደረሰ አስፈላጊ ነው ሲሉ ሀሳቡን አሁን በአጽንኦት እየሰጡት ይገኛል። ታዲያ ከትራምፕ ጋር አብረው አይሰሩም የሚባሉት ዴሞክራቷ ካረን ባስ በዚህ አጋጣሚ ግን ተስማምተዋል ተብሏል። ምክንያቱም የሎስ አንጀለስ ጉዳይ አስቸጋሪ በመሆኑ ከንቲባዋ ከተመረጡ አመራሮችና ከህግ አስከባሪ አካላት ጋር ምክክር እያደረግነው እንቀጥልበታለን የሚል ቤተሰባቸውንም ለማጋራት ተገድደዋል። የሰዓት ላፊ አዋጁ ለበርካታ ቀናት እንደሚቆይ የሚጠበቅ ሲሆን አሁን ባለው የፖለቲካ ንትርክ ደግሞ አስቸጋሪ የሚያደርገው ራሳቸው ለዶናልድ ትራምፕ ጭምር እንደሆነ ይነገራል። በከተማ የሰዓት ላፊ ቢታወጅም ተቃዋሚዎች ከጸጥታ ኃይላት ጋር ተፋጠው ቀጥለዋል። ስደተኞች ቢባልም ህዝቡም አብሯቸው አጅቧቸዋል። የተለያዩ ጥያቄዎችን የሚያነሱ ሰዎችም እንዲሁ ተቃውሞውን እንደተቀላቀሉት ይነገራል። ተቃውሞ ህገወጥ እንደሆነና ከአካባቢው ለቀው መሄድ እንዳለባቸው የሚነገ ገሩ ቢሆንም እነዚህ ስደተኞችም ሆኑ ሌላው ህዝብ ከአካባቢው ለመልቀቅ ተቸግረዋል። በአሜሪካ የኢሚግሬሽንና ጉምሩክ ባለስልጣን አይስ የተነሳው ተቃውሞ በሌሎች ከተሞች የተቀጣጠለ ሄደዋል። በኒውዮርክም በርካታ ሰዎች መታሰራቸውን ፖሊስ አስታውቋል። ይህ ደግሞ በእርግጥም ለዶናልድ ትራምፕ መልካም አጋጣሚን የማይፈቅድላቸው በመሆኑ እንዲህ አይነቱን ጉዳይ በሰላም ለመፍታት መሄድ እንዳለባቸው ይነገራል። ፖለቲካዊ ውጥረቱ መልኩን ቀይሯል ለማለት አስቸጋሪ ቢሆንም ዓለም አቀፋዊ አንደምታው ግን የዶናልድ ትራምፕ አስተዳደር በስደተኞች ላይ መልካም የሆነ አመለካከት አሊያም የፖለቲካ አረዳድ የለውም የሚለውን የሚያጠናክር ያደርገዋል። ዴሞክራቶቹ ትራምፕን በተደጋጋሚ እየተቿቸው እንደሚገኝም ተወስቷል። ታዲያ በዚህ ሁሉ ውጥረት መካከል ያለውን ፖለቲካ እንዴት መፍታት ይቻላል ስለሚለው ዶናልድ ትራምፕ ከሪፐብሊካኖቹ ጎን ቆመው ጉዳዩን ከማስፈጸም ባሻገር የራሳቸውን የፖለቲካ ትርክት ወይም የራሳቸውን የፖለቲካ አካሄድ መከተላቸው ውጥረቱን አስቸጋሪ ሊያደርገው እንደሚችል በስፋት እየተነገረ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ማ ማንም ይሁን ማን ከእኛ ያፈነገጠ ጉዳይ ካለው አሊያም እኛ ጋር መስራት ካልፈለገ አስቸጋሪውን ሁኔታ በራሱ መንገድ ይወጣው፣ ጥቃታችንን ማጠናክረን እንቀጥላለን ብለዋል። ይህ ደግሞ የዓለምን ብቻ አይደለም የአሜሪካን ፖለቲካ ደግሞ በእጅጉ የሚንጠው ያደርገዋል። ለዚህ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አንዳንድ አካሄዶችን አለማችን ማስተካከል አለባት ከሚለው ሀሳባቸው ጋር አብሮ የሚታይና ተርኩን ሌላ መልክ የሚያሰጥባቸው ያደርጋል ተብሏል። የፌዴራል መንግስቱ በዚህ መንገድ ፖለቲካውን ካጋራ አሊያም ሁኔታውን መፍታት ካልቻለ አሁንም ውጥረቱ ሌላ መልክ እንደሚኖረው በግልጽ የሚያስቀምጥ ያደርገዋል። ተቃዋሚዎች ትራምፕ ካሰማሯቸው ወታደሮች ጋር ከመፋጠጣቸውን ባሻገር ትራምፕ በሎስ አንጀለስ ተጨማሪ 2000 ብሔራዊ ዘብና 700 የባህር ኃይል አባላትን ማሰማራታቸው የችግሩን መክፋትም የሚጠቁም ያደርገዋል። ፕሬዚዳንት ዶናልድ ትራምፕ ሰኞ አራተኛ ቀኑን ይዞ የነበረው የሎስ አንጀለስ ተቃውሞ ተጨማሪ ሁለት ሺ የብሔራዊ ዘብ አባላት ናሽናል ጋርድ ማሰማራታቸው በተለያዩ ኃይሎች ጥያቄ ቢነሳባቸውም አሁን ባለው ሁኔታ ግን እጅግ አስቸጋሪ ሊሆንባቸው እንደሚን ሊሆንባቸው እንደሚችል ተነግሯል። በሎስ አንጀለስ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ስደተኞችን ከሀገር ለማባረር የያዙትን ፖሊሲ በመቃወም የተቀጣጠለው ተቃውሞ ስድስተኛ ቀኑን ቢይዝም አስቸጋሪ ፖለቲካዊና ወታደራዊ እርምጃ ሊፈጠር እንደሚችል ግን እንዲሁ ፍንጭ እየተሰጠ ይገኛል። የሎስ አንጀለስ ጉዳይ ከሰደድ እሳቱ የባሰ አስቸጋሪ የፖለቲካ ንትርክና ውጥረት ሊፈጥር እንደሚችል ራሳቸው ዶናልድ ትራምፕ በተደጋጋሚ እየተናገሩ ይገኛል ይህን አይነት ደግሞ ዛሬ መፍትሄ መስጠት የሚችሉት ራሳቸው ዶናልድ ትራምፕ እንጂ እንደሚባለው ዴሞክራቶቹ ካረን ባስ አሊያም የግዛቱ አስተዳዳሪ ጋቪን ኒውሰም አይደሉም በሚል ትችታቸውን የሚሰነዝሩ ተበራክተዋል። ለዚህ ደግሞ የፖለቲካ አካሄዱ በእርግጥም የጦርነት መንፈስ እንዳይኖረው ማድረግ ያስፈልጋል በሚል የተለያዩ ጥያቄዎች ከግራም ከቀኝም ይወጡ ይገኛል። እንዲህ አይነቶቹን ጉዳዮች መፍታት የሚቻለው ራሳቸው ዶናልድ ትራምፕ ጦር ከማንቀሳቀስ በተሻገረ ፖለቲካዊና ሰላማዊ መንገድን ከመረጡ ነው ተብሏል ሰባት የተባለውን አንቀጻቸውን ዶናልድ ትራምፕ ጥሰው ጦር አሰማርተዋል በሚል ነው እየተከሰሱ የሚገኙት የአሜሪካ ፖለቲከኞች። በዚህ ልክ ሀሳቡን በተለያየ አቅጣጫ ሊመለከቱት ቢሞክሩም አሁን ባለው አጋጣሚ ግን አሁን ባለው አጋጣሚ ግን አስቸጋሪውን የስደት ህግ አሊያም ኢሚግሬሽን ሬድስ ማስቆም የሚቻለው ሰላም ብቻ እንደሆነ በግልጽ ይቀመጣል። ዶናልድ ትራምፕ በመካከለኛው ምስራቅ ከኢራን ጋር እንዲሁም በተለያዩ አካባቢዎች ከሩሲያ ጋር እርቅ ለመፍጠር እየሞከሩ ባሉበት አጋጣሚ የሎስ አንጀለሱ ጉዳይ አስቸጋሪ ፖለቲካ ሂደት ሆኖባቸዋል። የሎስ አንጀለስ ፖለቲካ በእርግጥም አስቸጋሪ ነው ቢባልም የዓለማችንን ፖለቲካ ከመቀየሱና አንዳንድ ሁኔታዎችን ከማስተካከል አንጻር እንደ በጎ የሚታይ ነው ተብሏል። ያም ሆኖ ግን እንዴት የስደት ጉዳይ ሲነሳ በጎ የፖለቲካ እርምጃ ነው ተብሎ ይወሰዳል የሚለው እንዲሁ አከራካሪ ሆኗል። ዶናልድ ትራምፕ በተለያየ አጋጣሚ አራት መቶ ሰዎችን በቁጥጥር ስር አውለናል በሚል ሀሳብ ቢሰጡም፣ አሁን ባለው ሂደት ደግሞ ውጥረቱን የሚያባብሱበትን አጋጣሚ ራሳቸው እንደፈጠሩ እየተነገረ ይገኛል። ለዚህ ደግሞ ደግሞ ናሽናል ጋርድ ወይም ብሔራዊ ዘቡ እና የተለያዩ የባህር ኃይል አባላት በአካባቢው ላይ መሰማራታቸው ስደተኞችን ጫና ውስጥ እንዲገቡ አድርጓቸዋል። ለዚህ ደግሞ ምላሽ መስጠት እንዳለባቸው እነ ካረን ባስ ሀሳባቸውን ደጋግመው እያስቀመጡ ይገኛል። ይህ የሎስ አንጀለስ ጉዳይ ብቻ ሳይሆን የሙሉ አሜሪካ ወይንም ደግሞ የሙሉ አሜሪካ ጥያቄ እንደሆነ እየተነገረ ይገኛል። በኒውዮርክ አካባቢ ተቃውሞ ተቀሰቀሰ የሚባለውም ከዚህ አንጻር እንደሆነ ተነግሯል። በዚህ ውጥረት ታዲያ መፍትሄ እንዴት ማምጣት ይቻላል? የዓለማችንስ ፖለቲካ እንዴት መቋጨት ቻላል ይቻላል? ጥያቄው ለበርካቶች አስቸጋሪ ቢሆንም መፍትሄ መስጠት የሚቻለው ግን በራስ መንገድ እንጂ ከሌላ የፖለቲካ መነጽር አንጻር እንዳልሆነ እየተነገረ ይገኛል። የሩሲያ ፖለቲከኞችን በዚህ ጉዳይ ላይ ጥያቄ ያነሳሉ ወይ የሚል ጥያቄ የተነሳላቸው ትራምፕ እንዲህ አይነቱን አካሄድ እንኳን በሀገር ውስጥ ጉዳይ እንደ ሰደድ እሳቱ ለማንም ጣልቃ እንዲገቡ ፈቃድ አንሰጥም አይነት እንደሆነ ተነግሯል። የዓለማችን ፖለቲካ በተለያየ አቅጣጫ እንዲሁ እየተናጠ ባለበት ሰዓት መፍትሄ ማምጣት የሚችል ኃይል በመጥፋቱ አስቸጋሪውን ውጥረት ሌላ መልክ ሊያሰጥ እንደሚችል ተነግሯል። ይህን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሚወስዷቸው እርምጃዎች በሎስ አንጀለስ ሰዎች ላይ በርካታው ጫና ፈጥረው አሊያም ተቃውሞ እንዲያስነሱ አድርጓል በሚል እየታቹ ይገኛል። ለዚህ ደግሞ ፖለቲካዊ አንደምታ አለው ቢባልም ሪፐብሊካኖቹ አሜሪካን ለመጠበቅ የምናደርገው እንጂ አንዳች ትርጓሜ የለውም በሚል አቋማቸውን በግልጽ እያስቀመጡ ይገኛል። ተቃውሞ የተራዘመ አሊያም መልኩን እየለወጠ የሚቀጥል ከሆነ ዛሬም ስጋቱን ከፍ ያደርገው እንደሚችል ይነገራል። ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑ ለዓለማችን ፖለቲካም ሆነ ለአሜሪካ ደህንነት የምናደርገው ሁሉ ዋጋ የሚያሰጥ እንጂ የሚያስተች አይደለም በሚል እየተከራከሩ ይገኛል። ከዛም ባሻገር ዴሞክራቶቹ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሚሄዱበት ርቀት ዴሞክራሲን ጫና የሚያስገባ ነው የሚል ሀሳባቸውን እያጋሩ ነው። ለዚህ ደግሞ የተለያዩ ጉዳዮችን በማንሳት መከራከሪያ ያቀርባሉ። የአሜሪካ መከላከያ በሀገሪቱ ግዛቶች ውስጥ ሕግ የማስከበር ሚና እንዳለው ቢታወቅም ግን አሁን ያልተለ መደ ሆኗል። ብሔራዊ ዘቡ ደ ናሽናል ጋርድ አሰራሩንም ሆነ የፖለቲካ አካሄዱንም በራሱ መንገድና በፕሬዚዳንቱ እንጂ ሰዎች እንደሚሉት አይደለም፣ በሚል ትችቱ በትራምፕ ላይ በርትቶባቸዋል። ትራምፕ እንደሚሉት ግን ሀሳቡም ሆነ ሌላ አካሄዱ ዛሬ መልኩ ሊለውጥ ቢችልም፣ እኛ ግን ከአቋማችን ወደኋላ አንልም በሚል የሙጠኝ እንዳሉ ይገኛል።